አሰላሙ አሌይኩም ራህመቱላ በረካቱ ዲና፣ የተከበራችሁ የኢትዮፕ ቻናል ቤተሰቦቻችን እንዴት አላችሁ? ደህና ናቸው ደነ አልሐምዱሊላ። እናንተ እንዴት ናቸው? በያላችሁበት በአለም ዳርቻ ሰላማችሁ ብዙ ትርፍ ይበለልን። እንግዲህ ዛሬ መጣነው ማለት ነው። በጣም ወሳኝ የሆነ ቁም ነገር መልእክት ነው ማለት ነው። ማሚስኪ ሰላም ይበላችሁና፣ በደምብ በደምብ ከመጀመሪያው እስከመጨረሻው እኔ የተነተንላችሁ አለው ማለት ነው። እሺ ሰላም አሌይኩም እንዴት ናችሁ? ሁሉ ሰላም ሁሉ መልካም፣ በያላችሁበት ያለን ዳርቻ የምትገኙ የውድ ኢትዮጵያውያን የሀገራችን ልጆች እንዴት ናችሁ? በያላችሁበት ያለም ሰላም ምዝነት አይላችሁ እያልኩኝ እንግዲህ ዛሬ ደግሞ እንደዚህ መተናል ማለት ነው። እንግዲህ ሰሞኑን የሆነ አስቤዛ በትበት እያለ የቤት እቃ በትበት እያለ በርካሽ ነው ማለት ነው እና ያን እያያችሁ ኮመንት ላይ እንደዚህ ቆጥራችሁ እናስቀምጣለን። እዛ እየገባችሁ ማዝ የምትፈልጉትን ጥያቄ ማቅረብ ትችላላችሁ። እና ኮመንት ምጽፉት አንዳንድ መልስ ይላችኋለሁ፣ እንመልስ ያለን ማለት ነው። እና እንግዲህ ልብስ አብዛኛው ይዘን እንምጣ እዛ ይሻላል ምናምን ላችሁኛል፣ ኮመንት አብቤ ያለሁኝ እና በደንብ ላይክ ላይክ ሰታችኋታል። ያው ብዙ ሰው የሚጠይቀው ጥያቄ መሰለኝ። እና እዛ ሀገር ያው እንግዲህ ፋሽኑ እናት እንግዲህ እዛ ሀገር መታ የምንለብሰው እንግዲህ እዛ ሀገር ይሄ ሁሉም ይህም ብቻ ይቀላየለበሰችው ብቻ ይዘው መታለች መሰለኝ እንጂ እዚህ እንዳለ የምትገዘው ዙ የገዛችው ነው እዛ ሀገር አስጠላኝ እዛ ገር መታ ይዘው ይመጣችሁ ስታውን ስለብሰ ይችላል። እና ምን ለማለት ፈልጊ ነው እዛ ገር የምንለብሱትና እዛ ገር የምንለብሱት ፋሽን የተለያየ ነው። ወላሂ ወጭ ላይ ለምንስ ያሳፈራሉት። አዎ ምንም ነገር ምንም ጭራሽ አይገናኝም። እና እዛ ሀገር ፋሽኑ ሌላ ነው፣ እዛ ገር ፋሽኑ ሌላ ነው። በየዓመቱ ፋሽኑ ይቀያየራል። እና እዛ ሀገር ምንም እንዳትገፉ፣ ቢያንስ 6 7 ልብስ ብቻ ይዛችሁ ልመጡ። እንደዚ ሻንጣ 5 ሻንጣ 6 ሻንጣ ይዛችሁ ባትመጡ አሪፍ ነው። ምክንያቱም ዛ ገር ለራሱ የልጃችሁ አሁን ላይ የእኔ ፋሽን እናት አታውቀውም። ምክንያቱም የአሁኑ ላይ የወንዱም የሴቱን ፋሽን አታውቁትም። እና ስለምቀያየር እንደዛ ነው። የድሮ አሁን እንደ ሸብሸብ ነው የመጣው ሽፎ ነው የመጣው እና እንደዛ ነው የመጣው። ራሳችሁም ከገንዘብ ትቆጠቡ፣ ብዙ ሀገር እየሞከራችሁ እየፋሽኑ ገዛ አሪፍ ነው። እና እናት እንግዲህ ያው እንግዲህ ሀሳቧን ትመልስላችኋለ። ኔ ጥያቄላችሁ መልሻለውኝ እንግዲህ እንደዛ ነው። አንዳንድ ያንን ትጫወታለን እናንተ ድረስ ከዛ ድረስ ሽር እያደረጋችሁ ብዙን ድረስ አድርጉት ማለት ነው። አሁን ብዙዎቻቸው ምን መሰለ? አሁን ባለፈው በሰራ ነው ቪዲዮ ላይ በእቃው ላይ በተለይ ከየት ነው እናንተ የምትገዙ ትርካሽ ነው ሳ ነው የእቃው አይነት ያለው ምናምን ነገር የሚል ጥያቄ ያለ ያ የምንረከበው እኛው ከደሴ ነው፣ እንደ ማንኛውም ነጋዴ ማለት ነው። ለምን እንጎሻሻለን? ማንኛውም ነጋዴ የምትገዛ ማንኛውም የሚያከፋፍሏችሁ ማለት ነው። በየትኛውም ሀገር የሚያከፋፍሏችሁ እንደኛ ቢጤዎች ማለት ነው። እነሱ ተሚገዙበት ከስተመር ነው እኛ የምንገዛው ማለት ነው እንጂ ከዝም ብለን አሁን ልክ አረብ ሀገር አለ አይደል አቦ ከሀምሳ ምናምን የሚባል ርካሽ ቦታ ከዛ አይደለም ከማንኛውም ነጋዴ የሚረከብበት ነው የምንረከበው። እቃው ደግሞ ኳሊቲ ነው፣ እንደምታዩትም አልሐምዱላህ ረብል ዓለሚን ያው እንደምታዩት ነው ዋጋው ማለት ነው። እና ምናልባት ዋጋ እንዲህ ሲል፣ አይ ይሄ ነገር እቃው የቀብ ሁኔታ ይሆን እንዴ ምናምን እያላችሁ ሸርክ እንዳይገባችሁ ነው። ይሄንን ማየት ማመን ነው ማለት ነው። እና ዋናው ነገር እኔ ዛሬ የመጣሁበት አንደኛና ወሳኙ ለሌት ራሱ በጣም ትዝ አለኝና ልሰራው አስቤ ነበር። ማሚም አሁን እንስራ ምናምን ሲለኝ፣ አይ እኔማ ሀሳብ አለኝ ብዬ ነው የመጣሁት ማለት ነው። የመጣሁበት አንድና አንድ ማለት ነው ኮንትራት ቤት ለሚሰሩ እህቶቼ ነው ለሚሰሩ እህቶቼ ትልቅ መልእክት ነው ይህ ቪዲዮ ሸር አድርጉላቸው። ኢንሻአላህ እንደሚደርሳቸው ደግሞ ተስፋ አለኝ። አሁን ላይ ማሻአላህ ተባረካላ ወላሂ ሞልቅቅ ብለው የሚኖሩት አሁን ላይ ኮንትራ ቤት ይሄዱ ናቸው። ለምን ብትሉ ታች ስልክ ይይዛሉ? ዋይፋይ ኢንተርኔት ይጠቀማሉ። ቲክቶክ ሲጨፍሩ ይውላሉ። ዩቲዩብ ሲያዩ ይውላሉ። እና እኔ ትልቅ ነገር አሁን የማስተላልፈው ምንድነው ለምን ይጠፋሉ ነው ለምን ይጠፋሉ መጥፋትን ለምን አስፈለገ? አሁን አንድ እኔ እናትና ወንድሞቿ ቀርቶ ቤተሰቦቿ ቀርቶ እኔ የተጨነቅኩትን ጭነቀ አሁን አላህ ነው የሚያውቀው። አንድ እህታችን ጠፍታ ልክ በሶስት ቀኗ ነው የተገኘችው። በሶስት ቀኗ ለወንድሟ ሪከርድ አደረገችለት ሲለኝ ማሚ እኔ የተረጋጋሁ ማለት ነው እንጂ ወላሂ ከእናቷ ብሽ ኔ ሌላ ቦታ ነው የገባሁት ሌላ ቦታ። ለምን ማን ወሰዳት? እንዴት አደረጋት? ይቺ ልጅ የምትመጣው ከየት ነው መሰላችሁ ከአብሃ እናንተ እንግዲህ ምናልባት አረብ ሀገር ያላችሁ በተለይ ሳውዲ አረብ ያላችሁ አብሃ የሚባለውን ሀገር ታቁታላችሁ አብዛኞቻችሁ አታቁት ምናልባት አዲስ ኩንትራት ሄዳችሁ ላታቁት ትችላላችሁ እንጂ አብሃ የሚባለው ሀገር በጣም ሩቅ ነው በዛ ላይ ፈንጠር ያለ ነው ገጠራማ ነው ገደላ ገደል ነው ዛፍ ነው በቃ የሚያስፈራራ ሀገር ነው አብሃ የሚባለው ማለት ነው ሜዳ ነው ሸንተረር ነው ምናምን ነው ያስፈራ ነው እኔ በጣም ነው ከሰዎች ጋር ከሰዎች ጋር እየሄድን እዛ ለመዝናናት ማለት ነው። ከዛ ወደ ሪያድ ነው የሚያመጣት ሰውየው። ሰውየ ሲያመጣት ምን መሰላችሁ? እኔ እኔ ወላሂ ቢያማከሩኝ ኖሮ እኔ አውቃለሁ የሚጠፉትን ሲስተሙ ማለት ነው። የሚስቱን ይቃማ ይዛል ቀጥታ ሚስት ናት ይላል። አናቅም እንዴ እስከዛሬ ድረስ ከሩቅ ከአብ ሀይራቅ አገር ከገጠር ምንም መኪና ከማይገባበት እኮ ነው እያነሷቸው ወደ ከተማ ሲወስዷቸው ሲጠፉ የነበረው። አሁን ላይ የምን አደረገ መሰላችሁ? ልክ እንደማይረባ ዕቃ እንደማይረባ ዕቃ ማለት ነው። አነሳት ካለችበት ኔሉ አላት ወሰደት፣ ቀጥታ በፍተሻው ላይ ግዟት ገባ። ይሄ ይሄ ስህተት የማን ነው? የልጅቱም ስህተት ሳይሆን የእሱም ስህተት አለበት ማለት ነው። ያ የሚያስጠፋው ሰውዬ ስህተት አለበት። እንዴት እንዴት እንደዚህ ያደርጋታል? ይቺ ልጅ ተሄደች፣ ገና አምስት ወሯ ነው ገና የሄደችበትን ኮንትራት ነው የሰራችው ማለት ነው። የሄደችበትን እንኳን ነው የሰራችው እንጂ ትርፋማ አልሆነችም። እናቷ ዚ ሚስኪንናት አለቻት፣ ወንድም አላት ስራ አጥ ወንድም ማለት ነው። እሱን ትረዳለች፣ እመምተኛ እህት አለቻት፣ እሷን ተሳክማለች። እና አምስት ወር ማለት እንግዲህ ቀላል ናት እንግዲህ፣ ሰባት እኛ ስራ አንድ ዓመት እንኳን ሰርተን ራሱ ሀሳባችን አልሸፈንም፣ የምንፈልገውን ነገር አልተሸፋፈንም፣ ዱኒያ ስለሆነ ማለት ነው። እሷ ግን በአምስት ወር ውስጥ ተይዛ እስር ቤት ገባች። እህታችን ማለት ነው። እና እናንተ አንድ ሽብር ምን አነሳችሁ? የኢማን ማጣት የአቅል ማጣት ነው እንጂ እኔ ራሱ ልጅቱን ነግሬያታለሁ። ተይ ያልኳት አንድ ሽብር እኮ ማለት ጥሩ ነው። ወላሂ አረቧ ማለት ነው፣ አረቧ ስልኳን ቁጭ አድርጋላት ታሄዳለች፣ እንዲታወራ ማለት ነው። እኛ እንደፈለገ ሰዓት ነው የምታወራን። በእኛ ሰዓት ኢንተርኔት ነበረን። እኔ ስልኬን እኮ ቀምታ ሰብርብር አርጋ በሁለት ዓመት ነው የሰጠችኝ። ሁለት ዓመት ድረስ እናቴን በሰባት ወር በስምንት ወር ነበር የማገኘው። እንደዛሁ ሁለት ዓመት ተጨቁኝ ሰርቻለሁ። ያሁኖቹ ግን ቲክቶክ ላይ ስትጨፍሩ የዋላችሁ መጥፋት ምን አስፈለገ? እረፍት ቤት እኮስ ኢጃዛ ቤት እኮስ ስምንት ወር ዘጠኝ ወር አንድ ዓመት የተቀመጡ አሉ። እነዚያን አይታችሁ ነው ወይስ ለማግባት ነው ወይስ ምን ፍላጎት ነው የምትጠፉት ለምንድን ነው አሁን? አሁን ይቺ ታችን እንግዲህ የጠፋችበት አንድ መንስዬው እህቷ ወጣች ተኩንትራት፣ ሺህ ስድስት ትሰራለች። እሷም ሺህ ስድስት ልስራ ነው ያቺን ስድስት መቶ ብር ፍለጋ፣ ተመልከቱ፣ ዛሬ እስር ቤት ገባች። እንግዲህ አሁን ልትቆይ ትችላለ፣ ልትመጣ ትችላለ። እኔ በጣም ነው የተናደድኩት ወላሂ <سؤال> በጣም ማለት ነው። ለምን ሴትዮዋ መጥፎ ነበረች፣ እንደ ሄደች ብዙ አሰቃይታ ነበር። ፀጉሯን እስከ መላጨት ደረጃ ደርሳ ነበር። አናገርናት እኔ ወላህ ትክክል እኳን የነገርኳት ይቺ ልጅ እኮ ኩንትራ ቤት ብቻ ናት ብዬ እንኳን ራሱ የሆነ ችግር ትፈጥርባት ይሆን አላልኩም። ያረገችውን ታርጋት እንግዲህ ብዬ በጣም ነው የሰደብኳት። አረጓን ማለት ነው፣ ለምን ፀጉር አላጨርሻት ብዬ ማለት ነው እስከ ሳውዲ አረቢያ፣ ሳውዲ አረቢያ ቀርቶ ኢትዮጵያ ባለው ኤጀንሲ ሁሉ ነው ቁጥርሽ የማስተላልፈው እንደዚህ አይነት ሀራሚና ብዬ ስላት ወላሂ በጣም ነው የደነገጠችው። ከዛ ወዲህ በቃ ልክ እንደ ልጆቿ ነው የምታያት። ልጆቿን አማና ሰታት ትሄዳለች። እሷም ከልጆቿ ጋር ፒስ ሆነች ና ትኖራለች። ማለት ነው እና እናንተ ለምንድ ነው የምትጠፉት? አትጥፉ። መጥፋት አያስፈልግም። አርፋችሁ ስሩ። ለምን አንድ ሺህ ብር ቀርቶ ለአምስት መቶ ስድስት መቶ ብር አይሆንም? እኔ እኮ በእኛ ሰዓት ማለት ነው ሁለት ሺህ አምስት መቶ ነበር፣ ውጭ የሚሰራው ጽዳት ሁለት ሺህ ብር ነበር። እኔ በሰባት መቶ ብር ነበር ሁለት ዓመት የሰራሁት። ሁለት ዓመት ሰባት መቶ ብር ነበር የሰራሁት የዛን ሰዓት እንግዲህ ህት ወቶ ማንኛውም ሰው የሚሰራው እኮ በደንብ ይሰራል ብር ማለት ነው፣ በደንብ ብር ይሰራል። የዛን ሰዓት ወጥቶ ሁለት ቀን መቀመጥ አይችልም። አሁን ግን እስከ አመት የሚቀመጡ አሉ። በዛ ላይ ደግሞ ደሞዛቸው የሚቀሙ ስንት አሉ። ደሞዛቸውን እየተቀመጡ እየተቀሙ የሚያለቅሱ አሉ። እያወጡ ለሹርጣ ለፖሊስ የሚሰጧቸው አሉ። ይህን ይህን እያወቃችሁ ለምንድን ነው መጥፋት የሚያስፈልገው? ምን መጥፋት ምን ትርጉም አለው? ወጥታችሁ ለወንድ ፍለጋ ነው እንዴ? የወጣ ሰው እኮ አማን አየለውም አውቃለሁኝ በጌ ወንዱ ስትር መጠመጡ ወንድ በዛ በዚህ እየደወላችሁ በባህር የሚሄደውን አንተ አግባኝ የላግባሽ የላግባሽ። ሴቶቹ ይጠሉበታል፣ በወንድ ወንዱን ማለት ነው። በባህር የሚሄደውን ወንድ ይጠሉበታል። የኔ የአጎቴልሽ ዶ ነበርና ተጣሉ አሉ። ኢጃዛ ቤትን የላግበውን ይለግበው። ተመልከቱ፣ ሱብሓን አላ። ለምን ጠፍቶ የሰራ ሰው አማን የለውም። እኔ እያየ የሆነ ስንቶቹ ሲካስሩ አስር ዓመት አስራ አንድ ዓመት አስራ ሁለት ዓመት አስራ ሶስት ዓመት ሰርተው ቤት ቦታ አልገዙ አሉ። ለምን አንዱን ሲያስወጡ አንዱን ሲያስገቡ አንዱን ሲያተራምሱ ማለት ነው። ግን ኩንትራት ቤት እሷ ጸጥ ብላችሁ ትሰራላችሁ። ልብስ ትገዛለች፣ እሷ ቅባት ትገዛለች። አንዳንዶቹ ማለት ነው። ከብራችሁ እሷ ብትገዙ ምን ችግር አለው? ብራችሁ እኮ ቤት ኪራይ የለበት ምን የለበት፣ ቀጥታ ወደ አገሩ ነው የሚያሀውለው እ አገራችሁ ይላካል። የምትፈልጉት ነገር አባት እናትም ከሆነ ባልም ከሆነ ይህን አርግልኝ ይህን አርግልኝ እያላችሁ ኩንትራታችሁን ጨርሳችሁ ከዛ በኋላ እንኳን ወደ የምትፈልጉት ሀገር መሄድ ትችላላችሁ። ግን ኮንትራት ሳይሰራ ኩንትራት ኮንትራት ሳይጨረስ እናንተ ምን ያስፈለገ መጥፋት? አሁን ላይ መጥፋት የሚባል ነገር አሁን መመሰላችሁ፣ አብዛኞቹ የምህረት አዋጅ ወጥቷል። ይህን የምህረት አዋጅ መጠቀም አለብን። ጠፍተን ብንያዝ አንያዝም የሚባል ነገር ነው መሰለኝ። ይሄ ልጁ እራሱ ተፍትሽ ኬላ ላይ ይዟት የገባው። ለምንድን ነው የምትጠፉት? አትጥፉ እባካችሁ። ሁላችሁም ሸር አድርጉላቸው። መጥፋት አያስፈልግም። አሁን ላይ ፖሊስ ወስዶ የት እንደ የሚያደርጋቸው አይታወቅም። ስንት አናውቅም እንዴ። ወስደው እኮ አፏን አፍነው እኮ ስንት ቀን ያስቀዩ አሉ። አንድ እህቴን እኮ ወስደው ለሶስት ነው ሜዳ ላይ ወስደው ወደ እረፍት እየወጣች እያለ ስራ ትፈልጊያለሽ፣ ትመለሻለሽ ወይስ ወደ እስር ቤት ትገቢያለሽ? ሲላት እዱኒያ ናት እና መቼም አይ እኔማ ስራ መስራት እፈልጋለሁኝ አትውሰዱኝ እስር ቤት ስትላቸው ሌሎቹ እንደሷው ሲጠየቁ አንድ መኪና ሴት ነው አሉ ያለው። አይ እኛስ መሄድ ነው የምንፈልገው፣ ለምን እነዛ ብልጥ ናቸው ብንታሰር ይሻለናል፣ እነሱ ተሚያሰቃዩን ነው ሲሰሙ ገብቷቸዋል እነዛኞቹ። እሷ ግን እዱኒያ ናት እና አይ እኔስ ወደ ኢጃዛ ቤት መልሱኝ ስትላቸው ምንድን ያደርጓት ዳር እዚ ችግር ነው የፈጠሩባት። ስንት ስንት ሆና ነሄዲነችው ተንፈቅ ፍቃ ማለት ነው ምንም ነገር ቤት የሌለበት ምንም ሰው የማይገኝበት ቦታ ውስጥ የሆነ ስቅይት ታድገው የመለሷት። አሁን ያችች ዛሬ ድረስ ጤነኛ አይደለችም። እና ለምንድነው እናንተ እንደዛ የምትሆኑት? ለምን መጥፋት አስፈለገ? ወንድ ከሆነ ፍላጎታችሁ ኩንትራታችሁን ጨርሱና ኑ ቶሎ። ከዛ በኋላ መጥታችሁ ሀገራችሁ ታገባላችሁ። አንዱ በሁለት በሮ አመጣች? በሁለት ወር ዓመት ምን አደረገች? ተጠለፈች፣ አገባች ይሻላል። እዛ ሄዳችሁ እዛ ሆናችሁ ማለት ነው አረፍት ቤት አግብቼ እንደዚህ ብዬ እቀመጣለሁ፣ ወይንም ደግሞ ስድስት መቶ ብር ትርፍ አገኛለሁ ብላችሁ አቅላችሁን ኢማናችሁን ተምታጡ። ኮንትራታችሁን ጨርሱ ብትያዙም ከዛው በኋላ አይጸጥታችሁም። ሁለት አመት ኮንትራታችሁን ተጨረሳችሁ ብትጠፉ እንኳን ብትያዙ እንኳን በቃ እኛ ከሰርተናል የራሱ ጉዳይ ብላችሁ ትመጣላችሁ። ግን እስቲ ሰውት በአምስት ወር ውስጥ በአምስት ወር ውስጥ በሄደች ይችል ቋንቋ ትችል እኔ ወላሂ ልክ ስጠፋ ምንድን ያልኩት እኔ ራሱ የኔ ያክል አመት ኖሬ ወንዶቹ ሲያወሩኝ አይገባኝም የወንዶቹ ቋንቋ ነው የሚሉት እና አይገባም ምን እንደሚያወሩ ራሱ የሴቶቹ ና የወንዶቹ ቋንቋ ይለያይብኛል እና ይችል ቋንቋ ትችል ምን አረጓት እኔ ወላሂ ያለኋት ነፍስ እያ ያለችውን ሶስት ቀን ሙሉ እኔና እንዳለህነን የምናውቀው ምን ወሰዷት ምን አደረጓት ሀበሾቹ ወይስ ሸጧት? አሳልፈው ሰጧት? ምን አደረጓት? ኢማኔ ተሰቀለ ማለት ነው። እና አትጥፉ እባካችሁ። እናንተ ምናልባት ኩንትራት ጠፍታችሁ የምትሰሩ በፊት ያላችሁ ለእህቶቻችሁ አስተላልፍላቸው የመልእክት ንገሯችሁ። መጥፋት አያስፈልግም። እኔ ይህን ያክል እየሰራሁ ነው፣ ጥፊ አንቺም ጥፊና፣ ና ይህን ያክል ትሰሪያለሽ፣ አናቅም እንዴ? ስንቶቹ እየተንከራተቱ ተንከራተቱ አይደል እኔ እኮ ከኢጃዛ ቤት እኮ ሄደ ሰባት ወር ስምንት ወር የተቀመጠኩ አሉ። ሰራ እያጡ ማለት ነው እናንተ ስምንት ወር ግዚያችሁን ተምታጠፉ አንድ አንድ ሽብር ዛሬ እኮ ወደ 50 ወደ 50 እየተጠጋ ነው ምን ዛሬ አንድ ብር አልহামዱሊላህ ይበሉ በእኛ ሰዓት ስንት ብር ነበር 3000 ብር 3500 ብር ነበር ብር ምን ሰራው እናንተ ግን ይሄን ያክል ብር እየሰራችሁ ኢማን ማጣት ምን ይባላል አልহামዱሊላህ ብላችሁ አሰሩ ቦታችሁን ልቅ እዚህ የሆነ የሆነ ነገር አታረጉም። መጥፋት ምን አስፈልገ? ያ አርባ ስምንት ሺ ሀምሳ ሺ ለእናንተ አንስሆ ነው ሄዳችሁ እዛ የምትጠፉት የምትያዙት? እና እባካችሁ እባካችሁ እስር ቤት ጥሩ አይደለም። ዓመት ስድስት ወር ሰባት ወር ቢያስሯችሁ ለእናንተ ቀላል ነው ወይ? እና እንደዛ ታደርጉ ባካችሁ። እኔ ወላሂ ልንገራችሁ አባቴን ሳልቀብር የቀረሁት እስር ቤት ፈርቼ ነው። እስር ቤት ብዙ ችግር አለ፣ ራብ አለ ቁንጫው ይላሉ ሽንት ቤቱ ይሞላና ወዲህ ላይ ውሃው ይፈቀፍቃል። ሽታው ስንት ስቃ ያለ ስንት ስቃ ያለ አንዱ የለበሰውን ብርድ ልብስ ነው እናንተ ምልት ለብሱት፣ ተባ ያለ እንደዛ ኩናችሁ ነው እኮ እስር ቤት የሚታሰረው። ስንት ስቅየት እኮ አለ። የኔህት አንድ ወር ታሰረች፣ ወላሂ ኖርማል አይደለችም። ኖርማል ማለት ነው እኔ በፊት ማቃ ትህቴ እና አሁን ያየኋ ትህቴ አይደለችም። አንድ ወር ሙሉ ስትታሰር ቅንጅላቷ ነርቫ ብዙ እንትማ ብዙም አይደለችም። በቃ ሀሳቡ ጭንቀቱ ብዙ ያስሩኝ፣ የሆነ እንዴት ያደርጉኝ ሆን ሁን ሰው በጥሩ ሰዓት ማለት ነው በጥሩ ሰዓት ነው። እና እናንተ ህይወታችሁን እወቁበት፣ ህይወታችሁን እናንተ ቀመሙት። እናንተ ታልቀመማችሁት ማንም አቅላችሁ ዳር ያለ ሰው እና ጥፊ እንደዚህ እኮ ነው፣ እንደዚያ እኮ ነው ቢላችሁ፣ ወላሂ አትስሙት። ብን እያዝሳ ብላችሁ እሰቡ። ምናልባት ደግሞ ከተማ አካባቢ ከሆናችሁ ብትጠፍልክ፣ ልክ እንደኔ ማለት ነው። አሁን ሪያድ ከተማ ውስጥ ነኝ። አንድ ሰው የለኝም የምማቀው። አንድ ስልክ አልደወልም፣ ወጣሁኝ፣ ቀጥታ ታክሲ ያዝኩ። ታክሲ ይዤ ነው መንፉሃ የሚባል የሄድኩት ማለት ነው፣ ሀበሻ ሰፈር። እዛ ሄጅን አልሐምዱላህ ረብል ዓለሚን አላህ መቼም ነኔ ነው። አላህ ይወደኛል መሰል ይወደኛል። አልሐምዱላህ ሀበሻ ግቺ፣ እዛ እረፍት ቤት ሄጅ ሶስት ቀን አንከባክበውኝ ወደ ስራ የገባው ማለት ነው። አልሐምዱሊላሂ እና ያው የዛን ሰዓት እንግዲህ በጥሩ በብዙ ብር ነው የሚሰራው አሁን ግን የሞተ ነው። ግን እናንተ እዛ ኩንትራቤ ሁናችሁ የምትሰሩት በጣም አሪፍ ነው። ተጠፉት በላይ ነው እናንተ እየሰራችሁ ያላችሁት። እና እንደዚ አድርጉ ነው የምለው። ለማንኛውም ነገር ቪዲዮ አላብዛባችሁ፣ ሪከርድ ቪዲዮን አይርዘምባችሁ። አትጥፉ፣ አርፋችሁ ስሩ። እኔ ወላሂ ነው የምላችሁ ስንት ስቃ ያለ ስንት አሁን በተለይ ወተን እኮ ይቃማ እናሰራለን፣ ወተን እኮ እንደዚህ እናደርጋለን እያላችሁ አትታለሉ። አርፋችሁ ስሩ። የጠፋ ሰው አሁን ቻንስ ገጠመው እንደዛ አለው ብትባሉ፣ እነሱ እኮ ስንት ተሰቃይተው ስንት ሆነው ስንት ችግር አሳልፈው ነው አሁን። እናንተ ግን ኮንትራታችሁን ስሩ። ከዛ በኋላ ሁለት ዓመት ጨረሳችሁ ብጠፍ እንኳን ራሱ ደህና ቦታ ገጥማችሁ ሶስት ሺ የምፈጅባችሁ አራት ሺ ሪያም ፈጅባችሁ ይቃማ እናወጣለን ካላችሁ ተዛ ትችላላችሁ። አሁን ግን አትሳሳቱ። አርፋችሁ ስሩ ነው የምለው። እኔ እስኪ ማሚ ደግሞ መልእክት ካለው ጨምር። ያድግላችሁ እና ቀጣይ ቪዲዮ እንገናኛለን። አዎ እና ይሄ የምጠፉት ምንም ዋጋ የሚለውም ሲጀመር ማለት ነው። አሁን አሁን ተስፋ ይዘው ነው አሁን ይህን አዲስ አዋጅ የስድስት ወር አዋጅም የሳውዲን አዋጅ ማለት ይህን ተስፋ ይዛችሁ ነው ነው አብዛኛው መጥፋ ላይ የደረጃ የደረሰው። እና እሱን አሁን እዛ ሳውዲ የራሱ ቢዝነስ ነው እየሰራ ያለው እንጂ ለእናንተ ጥቅም አይደለም። እስከ 20 ሪያል ነው እስከ 20 ሪያል። እንግዲህ በን 20 ሪያል የሆነ አሪፍ ጽድት ያለ ቤት የሚገዛበት ሰዓት ላይ ነው አሁን ላይ ማለት ነው። እና 20 ሪያል ሲመነዘር ቀላል አይደለምና እራሳችሁን ጠብቁ። የዚህ ልጅ ህጻን ላይ ገጥማችሁ ማለት ነው። ትናንትና ራሱ እና በጣ ስልክን ክፍት ሪከርድ አደረገች። ተስፋ ኖረኝ እና ልጅቱ በቃ ሌላ ውስጥ ገባን በቃ ሌላ አድርገዋታል፣ ገብ የሆነ ወስደው በቃ የሆነ ነገር አድርገዋታል ብለን ነበር ያሰብነው። ያው አልሐምዱሊላህ ገብታ ላይ እስር ቤት እሱም አንድ ተስፋ ነው ማለት ነው እና እራሳችሁን ጠብቁ። ማለትም እንደዚህ ጠፍተን የሆነ ነገር እናደርጋለን ማለት ዘበት ነው። ምክንያቱም ሶስት መቶ አራት መቶ ሪያል ልዩነት ብላችሁ ህይወታችሁን ማጣት ደረጃ እንዳትደርሱ ተጠንቅቃችሁ ስሩ ማለት ነው። እንዳይርዝምባችሁ ሰላማችሁ ብዘት ትረፍ ይበልን። እናመሰግናለን። ለሀሳብ አስተያየታችሁ እንደነገ ኮመንት ላይ ወረድ በማለት ቁጥራችሁን እንዳገኛላችሁ ዋስአፕ ሞ ቴሌግራም በፈለጋችሁበት እንትን ሶሻል ሚዲያ ታገኙናላችሁ ማለት ነው። እናመሰግናለን፣ ቻው። አብዛኞቹ ደግሞ ምናልባት ቁጥሩን ኮሜንት ላይም ሳያዩ ቪዲዮን ሳይከፍቱ ገና ታምኔሉ ላይ ከላይ የእቃዎቹን አይነት ምናምን ነገር ያውና ቁጥር ቁጥር ቁጥር ይለኛል እና ዋናው ነገር ደግሞ ዋናው ጽንሰ ሀሳብ የምታገኙት እናንተ ውስጥ ስገቡ ነው። ቪዲዮ ላይ ስታዩት ነው ስታዩት እቃውን ታያላችሁ፣ ዋጋውን ታያላችሁ። በዛ ሰዓት ኮሜንት ላይ ገብታችሁ ቁጥሩን አገኙት፣ ዋትሳፕ ኢሞ ይወጣላችኋል፣ አናግሩኝ። ምናልባት ደግሞ ደውላችሁ ምናልባት የኢትዮጵያ ኢንተርኔት ብዙም ደካማ ስለሆነ ኢንተርኔት በማይስብበት ቦታ ይሄድን እንደሆነ ደውላችሁ ካላገኛችሁ ሪከርድ አድርጉልን በድምፅ ወይስ ላኩ፣ እኛ ደግሞ እንመልሳለን ማለት ነው። ቁጥራችን አለ። የምትፈልጉትን እቃ የምትፈልጉት እያንዳንዷ እቃ እንገዛለን ማለት ነው። እንሻላ የምትፈልግ አስቤዛ የምትፈልጋችሁ፣ ለረመዳን፣ ለክረምት ለቤተሰቦቻችሁ፣ ባልትናም ተፈልጋችሁ፣ አልባሳትም ተፈልጋችሁ። ኢድ የአረፋ እየደረሰ ነው፣ እዛ ላይ ያደርሰን እና እዘዙ። የምፈልጉትን ነገር ያው በትህትና ማሜ፣ እኔም እየሰራን እናደርስላችኋለን።